አይ አብርሽ ወደ ላይ ወደ ላይ ለኛላል። አለም ለማንኛውም አሁን ወይዘሪት ሄረሜላ ያው ከጠገበ መታላለች። እንደ ተለመደ ዳበስ ዳበስ ስታደርግ ትድን አላ። ይዞ አብርሽዬ ከመጀመሪያውኑ እንደዚህ አዝነ ተክዘ ለትዳር አስበ ቢሆን ዛሬ ላይ እናቷን የተረዳች ወይም እናቱን የተረዳ ሰው መስለ ሻሽን ግጥም አድርጋ አስረ አልጋ ልብስ ለብሰ ሶፋ ላይ ባትተቀመጥክ ኖሮ ጥሩ ነበረ። እና በዚህ አጋጣሚ ሁለት አስመሳዮች ጓደኞች ካጠገቡ አለለን። እነሱ ናቸው ለሄርሜላ ደውለው አብርሽ ምግብም አልበላለን እያለቀሰም ነው በርዛክቶ ብቻውን ተቀምጠዋል ተጠቅሟል ታሟል። ወደ ቤተሰብ ጋም ሄድ ወን ደሞ ጋሽ የሚምጡ ስንለው እምቢ አለን በማለት እንግዲህ አንደኛው አቃጣሪው ማለት ነው፣ አቤል እንግዲህ ለሄርሜላ ደውሎላት ሄርሜላ ዛሬ እንግዲህ አብርሽን ምግብም አልበላም ብሏል በማለት ምግቧንም ከቤቷ አሰራርታለት ይዛ ለምታ ስታጎርሰውም ስትደባብሰውም ነበር። አሁን በደንብ ይነቃል በደንብ ይድናል ማለት ነው። እና በዚህ አጋጣሚ ማለት ነው አብርሽዬ አሁን ላይ እናቱን እንደተረዳ ሰው ሶፋ ላይ ጠቅለል ብሎ ቁጭ ብሎ ታምም ያለው ትዳሬ ናጣው እያሉ አሁን ከማላዘን በፊት ነበረ በፊት ነበረ እንጂ መጥሮ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል ያገሬ ሰው። ና በፊቱኑ ለትዳር እንደዚህ አዝነ አንገትን ደፍተ ከልብ ተጸጽተ ከልብ ሚስትን ይቅርታ ጠይቀ ቢሆን ዛሬ ያው አስተዛዘኞች ከጎን ባልበዙ ነበረ። በተለይ በተለይ ሁለት አስመሳዮች ያ አቤል ና ብሩክ የሚባሉ ማለት ነው ና እነሱ ናቸው ለእናንተ ትዳር

አቤል እና ብሩክ ናቸው። ሲቀጥል ደግሞ ሄርሜላ ማለት ነው። ዛሬ በዚህ ልክ ለምንድን ነው ከመቶ ፐርሰንት ሰባ አምስት ፐርሰንቶቻችሁ እንግዲህ ኦዲየንሱን ነው እንግዲህ እኛን ነው በጣም ነው የምትጠሉኝ። ለሩታ እና ለአብሬሽ ትዳር መፍረስ እኔን ነው ምክንያት የምታደርጉኝ። ማንሽ ባለፈ ደግሞ ለአብሬሽ ፍቅረኛው ነኝ ብላ ከቡታጅራ የመጣችኋ እሷ እንኳን በመጣች ሰዓት እንደዚህ አልሆናችሁም። ለምኔ ላይ እንደዚህ እንደገነናችሁ አላቅም። እኔ እኮ ከህይወታቸው ውስጥ ወጥቼ ብዙ ጊዜ የሚቅርታ ጠይቅ ጠይቅ እናንተም ደስተኛ ስላልሆናችሁ ደግሞ ይሄን አለም ጊዜ ርቅ ያሉ አለች ሶስት ነው አራት ቀን ርቃ ማለት ነው። እና ለእነሱ ትዳር መፍረስማ አንቺ ብሩክ የሚባል አቤል የሚባል ሶስታችሁ ናችሁ። ሲቀጥል ደግሞ ዋና ባለቤቱም ነው ለትዳሩ ዋናው መፍረስ ምክንያት ዋና ባለቤቱም። ከዛ እናንተም ተጨምራችሁ ማለት ነው እና ዛሬ እንግዲህ አብርሻው ወደ ላይ ወደ ላይ ይለኛል ሲል፣ ግን ቤተሰቦች እንዳትሳደቡ የእውነት ሳቄ መጥተዋል። ምክንያቱም እሱ ነው ሩታናት ያረገዘችው እያልኩ በሳቅን የሞትኩት እግዚአብሔር። ወደላይ ወደላይ ይለኛል፣ ምንን ነው ሚያምን? ወደ ላይ ወደ ላይ ይለኛል፣ ያዞረኛል፣ ምናምን አለ። እንግዲህ ለዶክተር ሄርሜላ ሲነግራት፣ ያው በሽታውም ያለበትን ሁኔታ ሲያስረዳት ወደ ላይ ወደ ላይ ይለኛል። በነገራችን ላይ ግን እኔ ሳቅ የመጣ እንጂ ጨጓራም በዚህ አጋጣሚ እንደዚህ አይነት ነገር ያረጋል እና መጨረሻ ከሳኩ በኋላ ነው እግዚአብሔርን ያወኩት ማለት ነው። አቶ ማነው ያ አስመሳዩ አቤል ሲናገር ሰማውትና፣ ጨጓራም እንደዚያ ያረጋል። ግን ደግሞ አሁን አልነበረም ትዳር ሲፈርስ ትዳርን ሲያጣ አንደለም አሁን ሶፋ ይዞ ሶፋ ተደግፎ አዘንተኛ መስሎ እናቱን የተረዳ ሰው መስሎ ተከናንቦ አሻሻ ስሮ ቤት ዘግቶ ማልቀስ አሁን አልነበረም። አብርሽዬ ድሮ ነበረ ድሮ ነበረ። አሁንማ ጅብ ከሄደ ውሻ ጮኸ ምናምን። በነገራችን ላይ አሁን ራሱ የሩታ ሩታ አልኩኝ የሄርሜላ መምጣት አሁን ራሱ ምናልባት ሩክታ እንኳን የሆነ ድኑን አግኝቶ እንኳን ይቅርታ እንድታደርግለት እንኳን ቢፈለግ እንኳን አሁን ሄርሜላ እየመጣች ነው። እነዚህ ደግሞ አስመሳዮች እየደወሉ ምግብ እንቢ ብሏል፣ እንደጻ ልጅ ራሱን በርዘክቶ እያለቀሰ ነው ምናምን እያሉ እያቃጠሩ፣ ያው ሄርሜላ መታ እንደተለመደው ዳበስ ዳበስ እንድታረገው ያው መንገድ እየከፈቱ የበለጠ የሩታ ልብ ላይ ቅርታ እንኳን እንዳይኖራት እያደ ያደረጉ ነው የእውነት ያሉት። በነገራችን ላይ አብርሽ ተኝቷል። የእውነቴን ነው እምላችሁ ቤተሰቦች፣ አብርሽ ድብን ብሎ ጠዋ ብሎ ተኝተዋል። ከጀርባው ያሉ ጓደኞች ምን እየሰሩ ነው? ለምንድን ነው ሄርሜላ ጋር መደወል በአሁን ሰዓት ያስፈለገው? አስባችሁታል? እነሱ ግን ደውለው ህመሙን ምክንያት አድርገው ይመሙም አይመሙም አላውቅም፣ ግን ምክንያት አድርገው ሄርሜላ እንድትመጣ ከዛ ቪዲዮ ሩታ ጋር የሚደርሳል። ያ ነው ሀሳባቸው እነሱ የበለጠ የሩታና አብርሽን ትዳር ማቁረጥ ያ ነው የእውነቴን ነው ምላችሁ። ለዛም ነው ሄርሜላ ደውለው ጠርተው ምግብ አልበላልን ቤት ዘግቶ እንደዚህ ሆኖ ብለው እችን ምክንያት አድርገው የጠሩት። ግን አብርሽ ተኝቷል። የእውነቴን ነው ምላችሁ ተኝቷል። እነሱ የራሳቸው ህይወት እንኳን ያላችሁ አይመስሉም። አቤልና ብሩክ ማለት በጣም አስመሳዮች ናቸው። ለአብርሽም አዝነው አይደለም ለሩታ የሚያዘኑ አይደለም። በቃ የሆነ ለም ማል ላይ የሚጫወቱ ጌመኞች ናቸው። እና አብርሽ ግን ተኝቷል። ለማንኛውም ሄርሜላ ስታጎርሳ ያው በላ ይህ አብርሽዬ መጨረሻ እንደዚህ መሆኑ ያሳዝነኛል። የእውነቴን ነው ምላችሁ፣ ምክንያቱም ሰው ትዳሩን መስዋዕት መክፈል ባለበት ሰዓት መክፈል ሳይችል አሁን በር ዘግቶ ሻሽ አስሮ ህመምተኛ መስሉ ሰፋ ላይ ተቀምጦ ደባብሱ ነካኩኝ ማለት አግባብ ነው ብዬ አላስብም። በፊት ነበር በፊት ነበር እና ለማንኛውም አብርሽዬ አሞህም ከሆነ ያው እኛ ቅመሞች ሮታንም አንተንም እንወዳችኋለን እናከብራችኋለን። ያው የእውነት ከልባሙ በትዳር ምክንያት ከሆነ ያው እግዚአብሔር ይማር ነው ምንለው፣ አይደል እንዴ ቤተሰቦቼ። ና ያው እንደተለመደው እንግዲህ ያው ምግቧንም አጉራርሳው አሸት አሸት ዳበስ ዳበስ አድርጋ እንግዲህ ወይዘሮ ሄርሜላ እንግዲህ ጁስ ደግሞ ልግዛል በማለት ነው የወጣችው። እንግዲህ ሁለተኛ ፓርቲ ደግሞ ያው በአብርሽቱ ብቻናል ጠብቆ ማለት ነው ይቀጥላል። ምን ላይ እንደደረሰ እና ያለው ነገር እንግዲህ እንደዚህ ነው ቤተሰቦቼ።